ሰላም አለይኩም ወረህመትና በረካቱ ውድ ውድ ውድ የተከበራችሁ የሀየት ቤተሰቦች እንደት ናችሁ? ደህና ናችሁ ወይ? እኔ ጋር አልሀምድሊላሂ አላኩልሀል ማለት ነው። እንግዲህ ዛሬ መተናል። እንግዲህ እንደምታወት ትናንትም ያው አብርሽ እኔ ምን አፍቼ ምን አረኬ ነው ብሎ መሰሰጠ እና ህንክን እንደት ታወታላችሁ። እርግጥ እሱ በጣም ያጠፋው ነገር ግን የቅርታ ደግሞ መደራረካይደነ ብየላለኝና እና ደግሞ ሀይሚና ብሩኬ የሀይሚና የብሩኬ ነገር አላበቃም ማለ እስካሁን ድረስ ማለት ነው እና ይሄ ዲያጊ የሚባለው ደግሞ ምን እንደሆነ የሚያስበው አላውቅም ትናንትና እንግዲህ ለሀይሚ ያው እንደምታዩት ልክ እንደባል በቃ እንትን አሰረላት ሀብል ሀብል የማሰሩ ጉዳይ ምንድን ነው አልገባኝም ወይ ብሩኪን ጠርቶ እሷን ደብቆ ምን አይነት ስራ ነው የምትሰሪው ማለት ነው። ረት እንዲህ ያለን ለምን? በጣም የሚደብር ነገር አትስሩ። እና እንግዲህ እኛ በስንቱ እንበል ማለት ነው ሀይ ሚና ብሩኬ እንግዲህ በሰላም ወደ ቀልባችሁ ተመለሱ። እንደ ሰው የሚያምርባችሁ እንደዚያ እንደ ድሮ ስትሆኑ ነው እንጂ በሰው በምናምን የምትሆኑ ከሆነ ተመልካችሁ የማይኖራችሁ እላለሁ ማለት ነው። እና ወደ ልባችሁ፣ ወደ ቀልባችሁ ተመለሱ። እኛ እንግዲህ እኛ አድናቂዎቻችሁ ለምን እንደዛ ታደርጋላችሁ? ለምን አዲባችሁ አትቀመጡም? ለምን እንደዛ ይደረጋል? እላለሁኝ እና ይሄ መደረግ የለበትም እና ወደ ልባችሁ ተመለሱ እላለሁኝ እና እናንተስ አስተያየት ምን ትላላችሁ? ውድ ዲ የብሩኬ እና የሀይሚ አድናቂዎች ማለት ነው። እና አሁን የሚያደርጉት ነገር በጣም የሚያስጠላ ነው ማለት ነው። ከምን በላይ ያስጠላል። ስለዚህ ይሄ ነገር መደረግ የለበትም። ስለዚህ ለምን ለምን ለምን ብሩኬም ሀይሚም ያው እንግዲህ ወደ ልባችሁ ወደ ቀልባችሁ ተመለሱ እንላለን። ስለዚህ ይሄ ነገር ደስ አይልም። እና ያው እንግዲህ ዛሬ ብሩኬ የት እንዳነበረም ማለት አልናገርም ብሎ አኩርፏል፣ ማለት ነው። እና እንግዲህ ምንም ማድረግ አይቻልም። ስለዚህ ያው ሚፍታህ ጠይቆት ነበረ ሚፍታህ ጋር ሚፍታህ አግኝቶታል። ሚፍታህ ቢያገኘ መልስ ሊሰጥ አልቻለም። ምላችኋለሁኝ ይሄ ነው ይሄ ነው ብዬ አልልም ብሎ መልስ ሰጠ። እና እናንተስ ምን ትላላችሁ ከይሄን ነገር ማለት ነው? እንዴ መሆን የለበትም ወደ ቀልቡ መመለስ አለበት። እና እሱም ያው አኩርፎ ያው ተቆጥቶ ነው። ሚፍታህ ጋር እንግዲህ ተገናኝተዋል እላችኋለሁ። ሚፍታህ እንግዲህ ያው ኢንሻላህ ያስታርቃችኋል ብዬ ተስፋ አለኝ። ያው ብሩኬና ሚፍታህ ተገናኝተዋል የእነሱ ንገር ማብቂያ የለውም መሰለኝ እንግዲች ውነት ካልሆነ ውሸት ከሆነ እንግዲህ ታረቁ እንላለን ወዲ ልባችሁ ተመለሱ እንላለን እኛን አታጨናንቁን እኛ ተመልካቾች በሀሳብ በጭንቀት አለቅን ረተዉ እንዲው ተዉ እንዲህ እኮ ለተመልካች የሚታዝናል እናንተ እኮ በቃ ለተመልካች አታዝኑ ምናትም በቃ ይሄ ራሳችሁን ብቻ እኮ ነው እንትን የምታደርጉት እና እኛሳ እኛን እኮ በቃ አርግፋችሁ ተዋችሁን። ለምን በ ለተመልካችም ክብር ይኖራችሁ ክብር ሲኖር ነው ዋንኛው ነገር አይደል እንዴ? እና ክብር ይኖራችሁ ላለኝ ወደ ልባችሁ ተመለሱ፣ ወደ ልባችሁ ተመለሱ ላችኋለሁ አለ። ካዌቢ ሰው ወደ ራሱ ሲመለስ ማንኛው ነገር ደስ ይላል እና ወደ ቀልባችሁ ተመለሱ። ወደ ድሮዋችሁ ወደዛችሁ ወደ ድሮ ወደ ድሮ። እናማ እንደዚ ማረቅ ጥሩ አይደለም እላችኋለኝ። እንግዲህ ሚፍታህ እንደምታስጠርቃቸው ተስፋ አለኝ። ታንተ እንግዲህ በተስፋ እንጠብቃለን ማለት ነው። በተስፋ በተስፋ በተስፋ። እንግዲህ እርግጠኛ ነኝ እንደምታስጠርቃቸው፣ እኛም እንግዲህ እንጠብቃለን እንላለን። ስለዚህ እናንተም ወዴ ልባችሁ ተመለሱ እና ሀይሚ ምን አስበሽ ነው? እናቱ እኔ ደግሞ የእናንተ ነገር አንዳንዴ በጣም የሚያስጠላ ስራ ነው መስራት የያዛችሁት። መልካም ነገር ማድረግ አልያዛችሁም። እንደዚህም ማድረግ የለባችሁም። ወዴ ራሳችሁ፣ ወዴ ቀልባችሁ ተመለሱ። እስከ መቼ ድረስ ማለት ነው? አንዳንዴ በጣም የምናደርገው ነገር ያስጠላል ማለት ነው ሲቀጥል መስዋዕትም ያስከፍላል እና እናንተ ለማንኛውም ለእንትን በር አለ አለመክፈት ነው እናንተ በር እየከፈታችሁ ነው አሁን ማለት ነው ለምን ለምን ምን አስፈለገ በር አይከፈትም? ሰምታችኋል? በር አትክፈቱ እንላለን እኛም እንወዳችኋለን እናከብራችኋለን ነገር ግን በር እየከፈታችሁ ለእንትን እያደረጋችሁ ነው። ለእንትን እየሰጣችሁ ነው። ሊሽ ለምን በሉ። አሁን አሁን ታረቁ፣ ታረቁ እንላለን። ታረቁ እንዴ፣ ልቅጣል በዛም እንዴ እውነት በዛ የሚደረገው ነገር በጣም ያስጠላል። ስለዚህ ወደ ልባችሁ ተመለሱ እንላለን። ወደ ማን? ወደ ቀልባችሁ ተመለሱ። እሺ ውዶች እና እንግዲህ ያው ኢንሻአላህ ሚፍታህ እንደምታስታርቃቸው ተስፋ አለ። እንግዲህ ያው ዛሬ ተገናኝተዋል። እናንተ እንዴት ተገናኛችሁ? እርግጠኛ ነኝ ያው እንደ ወርቅ ነው ወርቅ ነው ብዬ ማስበው እርግጠኛ ማለት ነው። እርግጠኛ ነኝ እና ያው ሀይሚም ያው ሚፍታህ አግኝቷቸዋል። ስለዚህ ይቅርታ ተባባሉ። እንላችኋለን፣ እንወዳችኋለን፣ እናከብራችኋለን። ይመቻችሁ። ባይ ባይ፣ ብያለሁ።